የፀሎታችን መልስ ቀኑ ተቃረበ። የፀሎታችን መልስ ቀኑ ተቃረበ። የው ዛሬ አቤል ነሳ ሆነ። አቤል ነሳ ሆነ። ከማን ጋር ይኖራል?

የማይወድ ሆነና ተራራ ቢገፉት የማይወድ ኢትዮጵያ ሀገሬ፣ ስም እንዳልጠራ አልጨርስ ደርድሬ። ሀገሬ ኢትዮጵያ ዘርሽ አፍራፍሬ

ሰላም ጤና ስጥልኝ ውድ አድማጮቼ እህት ወንድሞቼ፣ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ በምን ልበል ደስ በማይል ቪዲዮ ባየሁት አስተያየቴን ለመስጠት ነው። እንግዲህ የእኔ ተከታታዮች ከሆናችሁ ብዙ ጊዜ የምደግመውንም ደጋግም የምናገረው ነገር የምፈራው ነገር የነበረው ዛሬ መድረሱን አይቻለሁ። እስኪ ለማንኛውም ይሄን ቪዲዮ አይተን እንመለስ። እሺ ማለት ለአቃሉ ነገሮች ምን ያህል እየከበዱ እንደሆነ አውቃለሁ፣ በመንገድ እያመራ እንደሆነ አውቃለሁ። ነገር ግን ለምናደርጋቸው ለምንሰራቸው ስራዎች ለምናደርጋቸው ነገሮች በጠቅላላ ጥንቃቄዎች ብናደረገ የተሻለ ነው። ጥበቃ አድርግልን፤ በጣም የሚያስፈልገን ሰው ነው። በጣም ጥበቃ አድርግልን ከኔ ብቻ ሳይሆን ከማንም ሰው ጥበቃ አይደለም እርግጠኛ እኔ አሁን እሱ ጋር ያለው ኬስ እኔ እየገባኝ ያለ የሆነ ነገር እንዳያደርጉት ምንም ነገር እንዳይሆን፣ በህግም በምን ጥበቃ ቢደረግለት እኔ ይደርሰኛል፣ እሱ ስራዬ ነው ከዚህ በላይ። እንግዲህ እዚህ ቪዲዮ ላይ እንዳየነው አቤል ስጋት ነበረ፣ ይሄ እንደሚሆን ልዑልን በደንብ እንዲጠብቀው ጠይቆታል። መጀመሪያ እንዲሰጠው ጠይቆት ነበር። ለሱ አልሰጥም ስላለው በደንብ እንዲጠብቀው አበበን እንዲጠብቀው በሰማችሁት ቃል ተናግሯል። በጣም አስፈላጊ እንደሆነ እና እሱ መጠበቅ እንዳለበት በማስጠንቀቂያ ነግሮታል። አሁን እኛ ሁላችን የምንፈራው ይህም ነበረ። እኔም እንዳያችሁት ትላንት በለቀቁት ቪዲዮ ላይ ሀክም ቤት ውሰደኝ፣ ሀክም ቤት ውሰደኝ ሲል እንደሚጠፋበት ጠርጥር የነበር የጠረጠርኩት ነገር ነው የተከሰተው። ምክንያቱም እሱን እነ ልዑል ያዩበት አበበን ያዩበት መንገድ እኔ በምን መንገድ አዩት ለማለት በእርግጥ ያስቸግራል፣ ግን እንደ ቀላል ሰው አድርገው ነው ያዩት፣ እንዳሉትም ደግሞ ሰምተናል። አሁን እችን ቪዲዮ ስሙና ተመለሱ። እኛ እዚህ ጋር የደከምነው አቤልን ነፃ ለማውጣት ነው። በገባበት ችግር ብዙ ኬዞችን ትተን የመጣ ነው ብዙ የያዝናቸው ጉዳዮች ነበሩ። ወደዚህ ኬስ ስንገባ ወደዚህ ጉዳይ ስንገባ አይደለም በአንድ ዘበኛ በነበረ ሰው ልንጠረጠር ቀርቶ ሀገርን በሚያሸብሩ ወንጀለኞች ራሱ ባለሀብቶች ራሱ የተጠረጠረን ሰዎች አይደለንም። ክብር የሚነካ ነገር ነው የተደረገብን። በስራ አጋጣሚ ሊያጋጥም ይችል ነበር። የአንድ ወንጀለኛ ማምለት በስራ አጋጣሚ ሊያጋጥም የሚችል ነገር ነው። አበበ ማለት ደግሞ እጅጉን የረቀቀ በቃ እንዲህ ልንጠረጥረው ማንችለው አይነት ሰው ነው። መጀመሪያም እንዳያችሁት ፍጹም ትንሽ መጠራጠሮች ቢኖሩም በኋላ ላይ ነው ትክክለኛ ማንነቱ የተገለጸልን እና አያችሁ እዚህ ቪዲዮ ላይ እኛ ባንድ ዘበኛ ባንድ ዘበኛ እንደዚህ መጠርጠራችን አለ ትልቅ ስህተት ነው ያደረጉት። እነሱ ለዓላማቸው ያቺ ጭራቋ ባለሀብት ባለ ሀብት ሚሊዮነር ሰራተኛ ሁና ገብታለች እሱ ቤት። ይሄ ልጅ ያልተረዱት ነገር እሱ ለዓላማው ነው ዘበኛ የሆነ በሚሊዮኖች እየተጫወተ ኮ እሱ ቤት ዘበኛ የሆነው ለዓላማው ነው። እንዴት አሁን የዛችን ጉድ እያወቁ የዛችን ምን ያክል ደረጃ እንደደረሰች እያወቁ እንዴት በዚህ ደረጃ ነው ብለው እንዴት በዚህ ደረጃ ነው የተጠረጠር በዘበኛ ብለው እሱን እንደ ቀላል ያዩታል እንደ ቀላል ስላያች ስላዩት ነው ሊያመልጣቸው ይቻለ። እሱ ትልቅ ወንጀለኛ። በጣም እንግዲህ፣ ሰውነቱ ማየት ትችላላችሁ በደንብ በስፖርት የጠነከረ በደንብ ለነሱ ገርተው ያሳደጉት ነው እንጂ የሚመስለው እንደዚህ ቀላል ከክፍለ ሀገር የመጣ ምንም ነገር ማያቅ አዲስ አበባ ነብን በደንብ አላቅም ያለ ነው። ይኸው ትላንትና ይዞት እዛች ወንጀለኛ እህት ቤተሰቦቿ ጋር ሄደ። ሁሉን ነገር ያውቃል። እኔ የምላችሁ እንደው እንደው ይቅርታ አድርጉልኝና አሁን ቢሆን ይሄ የራሴ አስተያየት ነው። ከነሱ ልኡል ከሰበሰባቸው የበለጠ ቀድሞ የሚያስባቸው ነው የሚመስለኝ፣ ከቀድሞ የሚያስብ ነው የሚመስለኝ። ማሰቡንም ደግሞ አሳይቷቸዋል። ምንም ሰው የለኝም ብሎ እናትና አባቶቼ የክፍለ ሀገር ናቸው ብሎ እኮ ባጎቱ ልጆች እኮ ቤት ገዝቶና የተቀመጠ ሰው ነው እኮ እሱ ሚሊዮነሮችን በእንትኑ አስቀምጦ እኮ እዚህ ጋር ድራማ የሚጫወት ነው። ደንበኛ አክተር ነው። ማንንም ያልሰራውን ከነሱ በላይ አስቡ ነው እንደዚህ ያደረጋቸው። እና እኛ ጠቁመናል። ይሄ ልጅ ያመልጣል ብለናል። ስጡ ሲባሉም ደግሞ አልሰጡም። ትልቅ ጥፋት አጥፍተዋል። አሁን እዚህ ላይ አቤል ቢናደድ መፈረድ የለበትም። በእርግጥ አቤል እጁን ልኡልጋን እንዲያነሳ አንፈልግም። ዋናው ነገር ይሄ እንዳይሆን ነው። እኛ ፍላጎታችን የነበረው ይሄ፣ ለነሱ ለጠላቶች መንገድ ለነሱ ደስታ መስጠት እንጂ ለእኛ የሚበጅ ነገር አይደለም። ይሄ ለኢትዮጵያ ለማንም ሰው አይበጅም። ግን የሆነው ነገር ግን በጣም ያሳዝናል። በጣም ያሳዝናል። አድማጮቼ አቤል አሁን በተደረገበት ባለበት በደረሰበት ነገር ሁሉ ንዴታማ ቢሆን እነ ልዑል በትዕግስት ማለፍ አለባቸው እኮ የራስ ኪልጁ ወድል ስጠው ህክምና ፈደብ እየተደረገበት ባለ ሰዓት የህክምናና የታካሚና የዶክተር የራሳቸው ንግግር አለ። ታቃል ማሰራሩን አሰራሩን ታውቋል። ምንጊዜም እኛ በር ላይ ነው የምንሆነው አለ። በዛ መሀል ላይ አስደርሰኝ። አዎ በመስኮት ዘሎ ወጣ ምን ይሁን? አዎ በመስኮት ዘሎ ወጣ ምን ይሁን? ቀጥል፣ ከኔ ጋር አውራ አውራ ህክምና እየተደረገበት ባለ ሰዓት። በጣም ለብዙ ደቂቃዎች ተባለ። ዶክተሩም ምንም ምላሽ ሊሰጠን አልቻለም። ምንም ነገር የለም። ጠበቅን በሩ ዝግም ታውቃለህ፣ የህክምና ቲክሳለ የራሱ የሆነ አሰራር አለ። ማን ማን ሆናችሁ ነበር ሄዳችሁት? ስንት ሰው ሆናችሁ ነው የሄዳችሁት? አራት አራት ሰው ሉ እናንተ መራት እንችላለን እንችላለን። እስከ ዛሬ ብዙ አይነት ነገሮችን ይዘናል። ብዙ አይነት ፋይል ስኒት ለብዙዋን ወንድሞቻችን ብዙ አይነት ነገር ኦፈር እየተደረገ ብዙ አይነት ነገሮች ሲበላሹ እንደነበረ የምናውቀው ነገር ነው። ዛሬ እናንተን እዚህ ጋር ምን ሰርታችኋል፣ ምን ሆናችኋል የምልበት አንዳችም አይነት ነገር የለም እንደ አንድ ወንድምም ሆነ እንደ አንድ የስራ አባል ሲቀጥልም፣ ደግሞ እንደ አንድ መርማሪ ጋዜጠኛ ስናወራ ደግሞ ልዑል እዛ የላካቸውን ሰዎች ለምርመራ ወይ ለኔ አሳልፈ እንድሰጠኝ ወይም ደግሞ ለህግ አካል አሳልፈ እንድሰጠኝ ፈልጋለሁ። ለምን ካልከኝ መብት ነው፣ አልከለከልህም ያ ነገር እንዲደረግልኝ ከዚህ ምክንያቱም፣ ይሄ እኔ ሌላ እይታ አይደለም። በእናንተ አማካኝነት ነው የጠፋው። እስከዛሬም የምታውቁት ደግሞ ደሞ እኛ ሰው ውስጥ ባለ ሰው ስንት ተታለናል። እዚህ ጋርም ደግሞ ቢሆን አንተ ምንም እዚህ ጋር በድፍረት የሚያሰራ ነገር የለም። ምክንያቱም አንተ እጅ ላይ ያለ ፋይል እስከጠፋ ድረስ ፋይል አበበ ማለት እኮ ከፋይል የበለጠ ህይወታችን ብቻ ህይወታችን፣ ብዙ ነገር ፋይል ብቻም ሳይሆን የህይወቴ እያስረዳኸኝ ነው ያለሁት። ስለምሰራው ስራ እያስረዳኸኝ ነው ያለሁት

የአበበ የጠፋበትን ነገር ሲያስረዱ ማለት ነው። ለሕክምና ወደ ዶክተር ጋር አስገቡት። ዶክተር እና እሱ ናቸው ውስጥ ያሉት። ግን እንዴት ነው? እኔ ሳቅ ድሮ ኢትዮጵያ ባለሁበት ጊዜ ከዶክተር ጋር አንድ ሰው ይፈቀዳል። ታማሚው በሽተኛው ብቻውን አለ የሚገባው፣ ከአንድ ሰው ጋር ነበር የሚገባ። ይህን ነበር የማውቀው። ተቀይሯል እንዴ? አንድ በሽተኛ ብቻ ነው የሚገባው የተባለውን ነገር ሊገባኝ አልቻለም። ይሄ ነው የሕክምና እንትኑ ያሉት ሊገባኝ አልቻለም። በእውነት ነው የምላችሁ። አንድ ታካሚ እንዴት ደጋፊ የለውም? ልጁ ታማምኩ ይላል። እንደውም ጭራሽ ደግሞ ይሄ ወንጀለኛ የሆነው ሰው እንዴት ብቻውን ሊለቀቅ ይችላል? እዚህ ጋር ትልቅ ስህተት መኖሩን የሚያሳያችሁ ለእነ ልዑል እንዲጠረጠሩ አቤል፣ እነሱ እንዲጠረጠሩ ያደረጋቸው እኔም ራሴ እንደጠረጠራቸው የሆነው ዶክተር ጋር ሲገባ ብቻውን ገባ። እንዴት ብቻውን ሊገባ ይችላል እንዴት ታማሚ ሰው እንዴት ብቻውን ነው የሚገባ፣ ተብሎ እንደ ህግ ይሆናል እንዳነጋገራቸው ይሄ ነው ኤቲክሱ ብለዋል። ግን አይደለም ይመስለኝ። አንድ ሰው ይፈቀዳል ከጎኑ የሚሆን በዛ ላይ ደግሞ በዛ ላይ ደግሞ ዶክተሩ ተያዘ ወይ ያሉን ነገር የለም። ዶክተሩ በሽተኛ አስረክበውታል። ማስረከብ ያለበት ዶክተሩ ነው። ምን አድርጎ ነው? ስለዛ ደግሞ ማብራሪያ አልሰጡንም። ምን አደረጉት ዶክተሩንስ? ደግሞ እንግዲህ የአካባቢው ካሜራስ የለም ወይ እሱን እሱን ማስረዳት መቻል አለባቸው ሽፍንፍን ያለ ነገር አለ በእውነት ነው የምላችሁ እኔ ልዑልን አይደለም እኔ አሁንም ቢሆን እኔ ልዑልና አቤል እንደው የሚሻለው መስማማታቸው ነው ግን ከውስጣቸው ላይ ከሁለቱም ጋር የሚያብላላ ነገሮችንና እንዲጣሉ የሚፈልጉ ሰዎች አሉ እሱን ማወቅ መቻል አለባቸው ሁለቱ አንዱ ለአንዱ በጣም ነው የሚያስፈልጓቸው አንዱ ለአንዱ በጣም ነው የሚያስፈልጓቸው። ይህንን ምን ብዬ መሰመር ያለበት ነገር ነው። በመነጣጠላቸው ድካማቸው ነው እንጂ የሚወጣ ጥንካሬ አይኖራቸውም። አድማጮች፣ እባካችሁ ይህንን ነገር ትኩረት ስጡበት። ለልዑልም ለአቤልም ምንም ነገር አይጠቅምም። ይሄ ነገር ያልፋል፣ ያልፋል የማያልፍ ነገር የለም ያልፋል። ልዑል መረዳት ያለበት የአቤልን ሁኔታ ያለበትን ተረድቶ ያሁን ያደረገውን ነገር ነገር ይቅር ማለት አለበት። አቤልም ደግሞ እንደዛ ልዑል እየለፋ ያለው የእሱ መሆኑን አውቆ አንዳንድ በአጋጣሚዎች እንደዚህ በሚደረገው ሊከሰት ስለሚችል ያንን ነገር ትኩረት መስጠት የለበትም። መረዳዳት መቻል አለባቸው። እባካችሁ እባካችሁ ጫና እንድታደርጉ ፕሊስ በቃ በእናታችሁ ምንም ደስ የሚል ነገር አይደለም። ፍራቻዬ በየጊዜው እየበረታ ነው የመጣው። ለምን መሰላችሁ? ነጥለው ይጥሏቸዋል። በተነጣጠሉ ቁጥር ለመሸነፍ ቅርብ ነው የሚሆኑት። እኔ አሁን እኮ ማሰብ ያለባችሁ በሀገራችን ላይ ጠላት ወሮናል፣ ወሮናል ከሁሉ ቦታ ናገር ናቸው። እ እነሱ ሁሉንም ቦታ አላችሁ እንዴ? አሁን እኮ ምን ትናንትና ባልኩት ቪዲዮ አይታቸዋል አይደል? መሬት የመንግስት ነው እንደምናውቀው ሀገራችን ላይ አሁን እኮ ጣራና ግድግዳም የነሱ ሆኗል። ጣራና ግድግዳ የምንኖርበት ራሱ የነሱ ሆኗል። ምንም ነገር የለንም እኛ ያሉን እንግዲህ እነዚህ ለነፍስ ነፍሳቸውን ሰጠው እየቆሙልን ጋዜጠኞቻችን ወንድሞቻችን ናቸው። ስለዚህ እኛ ማበረታታት መቻል አለብን። ሲሳሳቱ ደግሞ ተሳስታችኋል ትክክል ነው መናገር መቻል አለብን። በእነሱ ስርም ያላቸው የራሳቸውን ነው የሚያጫፍሩ የውጩን አያውቅ ምንም አይጠቅምም። ከዛም ከዚህም ማጋጋል ምንም አይጠቅምም። ምንድን ነው የሚጠቅመው? ጠላት እኮ እንዴት እንደሚተባበሩ አላያችሁ? አንገታቸውን እስኪቆረጥ እኮ አጋልጦ አይሰጡም የአንደኛው ወንጀለኛ ወንድማቸውን። እንዴት እነዚህ እንደዚህ እንዴት ይደራረጋሉ? በቴሌቪዥን ለምን ያቀርቡናል? ማይ በእውነት ባላቀረቡት እላለሁ። አሁንም ደግሜ ባናቅ እንቅልፍ የሚነሳ ነገር ነው። በእውነት ነው የምላችሁ የፈራሁት ስለደረሰ በጣም ተናድጃለሁ። ይህን ትኩረት መስጠት ነበረባቸው። ጠፍቷል፣ እንደሚጠፋም አውቀነዋል። ግን ይገኛል ደግሞ እንዳለውም ደግሞ የዋሲን ገዳይ አግኝተዋ ያገኙ ቀን ይረዝማል እንጂ እውነት እኮ ተደብቃ አትቀርም። ፈጣሪ ሁሌም ከእውነት ጋር ነው ያለ፣ ይህንን እናውቃለን አይደለም። ልዑል መረጋጋት አለበት፣ አቤልም እንደዛው፣ ሁለቱም ጋር ሁለቱም መረጋጋት አለባቸው። የእኛ ምክርና ግሳጼ ያስፈልጋቸዋል። በአስተያየት በምሰጡበት ሰዓት ሁላችሁም ትክክል እንዳልሆነ መናገር አለባችሁ። ሁለቱም ትክክል አይደሉም። ሁለቱም ትክክል አይደሉም ማለት ምንድን ነው? እዚህ ጋር መጠው መጣላታችሁ መጣላታችሁ ማሳየታችሁ ትክክል አይደለም። በውስጥ ቢያደርጉት ደስ ላይ ነበረ። ለማንኛውም ደግሜ ደግሜ ላለሁኝ እባካችሁ አስተያየታችሁን ስጡ። በተረፈ ደግሞ ይቅርታ እንድታደርጉልኝ የምፈልገው ትላንትና በለቀኩት ሁለቱ ተከታታይ ቪዲዮዎች አስተያየት አይቻሉ። ብዙ አስተያየት ግን መመለስ አልቻልኩም ለእያንዳንዳችሁ። ይህም ነገር መጣብኝ፣ ተደራራበብኝ፣ ብዙ ነገር ሆነብኝ። ይቅርታ አድርጋለሁ። ምናልባት የኔን አስተያየት የምጠብቁ በኮመንት ላይ ሰጣችሁኝ፣ ኮመንት ስላልመለስኩኝ ቅሬታ እንዳትይዙብኝ እንሻላህ መልስላችኋለሁ፣ አድማጮቼ። በተረፈ ግን እስኪ የኔ ቻናል እንዲያድግ ደግሞ ሸር አድርጉልኝ፣ ሰብስክራይብ አድርጉልኝ፣ ቻናሌን አሳድጉልኝ። ያ ማለት ደግሞ ብዙ ሰው እንደዚህ ሲተላለፍ፣ ያው እንደኔ ደግሞ ሌሎች ደግሞ ሀሳባቸውን የሚሰጡ ይፈጠራሉ እና በመደጋገፍ እንግዲህ እናድጋለን ማለት ነው። በተረፈ ግን ስለምታዳምጡኝ፣ አስተያየታችሁን ስለምሰጡኝ ከልብ ከልብ አድርጌ አመሰግናለሁኝ። በሌላ ቪዲዮ በሌላ አስተያየት እስክንገናኝ ለወንድሞቻችን መልካሙን እየተመኘሁኝ፣ ለሁሉ ለሀገራችን ለወገኖቻችን ሰላሙን መልካሙን እየተመኘሁኝ በዛሬ በዚህ እሰናበታችኋለሁኝ። በመጨረሻ ግን ሙዚቃ አዳምጡልኝ። ስለ ሙዚቃው ደግሞ አስተያየታችሁን እፈልጋለሁ። ምን እንደምትሉ ከእናንተ መስማት ትጠብቃለሁ ባይ